ተጨራረስን ተላለቅን ነው የሚባለው አይደለ? ጀማልና ሀዋ እንግዲህ አልተታረፉም፣ እናት ተቀጣቀጡ። ሀዋ በቃ አሁን ተነስታለች። ማንም አያግደኝም፣ ማንም አያቆመኝም በቃ ልኩ ነው የማስገባው ብላ እንግዲህ ጀማልን እየቀጠቀጠችው ትገኛለ ማለት ነው። እንደ እራሱን እስከሚያመው ድረስ ራሱን እስከሚያዞረው ድረስ ነው እናትዬ አላስተረፈችም። ወይ ውይ፣ ሴቶች ዝም እንልና ከተነሳብን አያችሁ እንግዲህ ቅንጭላቱን አዞረች። ወይ ወይ፣ ጽናት ምስት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች ሁላችሁንም ሰላም፣ ሰላም፣ ሰላም ብያለሁ። በያላችሁበት ያላ ሰላምታ እዝነት አይላችሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። ና ባሮ ቤተሰቦች ቪዲዮውን ላይክ፣ ሼር አድርጉት ማለት ነው። እስኪ እኔስ አምሮብኛል። አንዳንዴ እኮ እንዲ እኔም ስለኔም አስተያየት ንገሩ። አምሮብኛል፣ ሸክሉ ያምሮብኛል መሰለኝ። ወደ ገደለው ስገባ እንግዲህ ሀዋና ጀማል ሰሞኑን ሲጨቃጨቁ ነበርና ሁለታቸውም ቅናት አለባቸው መሰለኝ አለባቸው መሰለኝ በእርግጥ ባልና ሚስት ይቀናናል የማይቀናና ባልና ሚስት የማይዋደር ነው ይባላል ይሄ ግን የድሮ አባባል ነው ይሄ ዝም ብሎ አባባል ነው እንጂ ተግባራዊ እንዳታደርጉ ስቀንድር ነው እንደዚህ ያልኩት እንዲ ቅናት የሚሉት በሽታ ነው ሲጀመር ካላመንሽው ለምን አገባሽው ካላመንካት ለምን አገባት? ተማምናችሁ በቃ የኔ ነው የእሱ ነኝ ተባብላችሁ አደለ የተጋባችሁት። ከዚያስ በኋላ የሚመጣ ነው ነገር ምንድን ነው ቅናት የሚባል ነገር? እንዲ እናንተ አንዳንድ ኪሎ ስጋችሁን እየቀነሳችሁ እኮ ነው። ቆይ እሷ ለብሳ በወጣ ቁጥር እንዴ ማንን ልትታይ ነው ካለሱ፣ እሱ ለብሶ በወጣ ቁጥር እንዴ ለማን ሊታይ ነው እንዲ ከተባባለ ባልና ሚስት ፈጽሞ አይሆንም፣ አይሆንም፣ አይሆንም። ከዛ ስሚ ትላለች ሀውዬ እሱ ስራ ነው የዋልኩት ይላል። እሷ አይ ለብሶ የወጣውማ ይህን ያክል ሰዓት እኮ ለባብሶ ነው የወጣው ይህን ያክል ሰዓት እኮ የቆየው እንዲ ዳሌዋ እንዲህ እንዲህ የሚለው ላይ ነው እንጂ የእውነት ስራ አይደለም የቆየው ትላለች ማለት ነው። ሀውቲ የዋህ የዋህ ነሽ ለካ። ከዛስ ምን ብታደርጉ ጥሩ ነው? እንደ ወደፊት ወደኋላ መለሳችሁኝ፣ እንጂ እንዲህ አንድ ቀን ምንድነው፣ በሉናዋ ነፋፋይና፣ እኔም ዳሌ፣ እኔም ዳሌ ነው ብላ መጣች ማለት ነው እንዴ። እሱ ዳሌ ላ አይደለም ሄደው አንቺ ስራ ነው ሄደው። ወይ አንዳንዴ ሴቶች ልከት ይኑራችሁ ይኑራችሁ። ትዝ ያላለውን ትዝ እያሰኛችሁ በኋላ ችግሩ ለእናንተው ነው። ሲቀጥል እንግዲህ ሰሞኑን እሷም በቃ ሚኒስከርት ለብሽ ይወጣለው ምናምን ስትል ነበር። እና እነኝህ ሁለት እንዶዎች እንግዲህ እየተማመኑ አይመስለኝም። እኔ አሁን አሁን እንኳን በፊት እንኳን ለቪዲዮ ነበር የሚመስለኝ፣ እና በቃ አሁን አሁን ግን እየተጠራጠርኩ ነው የእውነት እያደረኩ እየወሰድኩት ነው እንዴ ከዚያ እዚህ በኋላ እስካሁን ድረስ አልተላቀቁም ው ይለባለባሉ። ምን ብትም ጥሩ ነው ዛሬ ሀውቲ የሆነ የሚተርት ነው ምሳሌ ስለ ወንዶች ምሳሌ የሚናገር፣ የሆነ ተባረሩን ማድሪ ብቻ ላቅ ማመጣኝና ይሄንን ለአንተ ማሰማት አለብኝ ብላ ለጀማል እንግዲህ ያንን ቪዲዮ አሰማችሁ ማለት ነው። አምጥታ በምሰራበት ቪዲዮ ላይ ያ ምሳሌ የሚናገረው ምን እንዳለ ታውቃላችሁ እንዴ? ለወንዶች ነው ድሮ ሚስቴ ሚስቴ ናት ድሮ ምን ነበርክ አንተ? ሙጀሊያም ነበርክ ቅማጫም ነበርክ። ከዛ በኋላ እሷ ቅማጭን ካራገፈችልህ በኋላ ሙጀሌህን ካራገፈችልህ በኋላ ሌላ ሌላይቱን እሷን አስቀምጠህ ሌላ የምትፈልግ ወንድ አንተ፣ ቅማጫ፣ አንተ ምናምን ምናምን የሚል ብቻ እሱን አምጥተህ አሰማችሁ ማለት ነው እንዴ። ቅጥቅጥ አደረገችው ሀዋ ዛሬ ጀማልን እንዳይበቀል እንዳይዘራ አድርጋ እራሱን እስከሚያመው ድረስ ነው። እውነት ይኔ ነገረችው፣ ቅጥቅጥ ነው ያደረገችው ማለት ነው። ይሄው እንግዲህ ጀማል እንደምታወት እራሱን ጠግኗል ማለት ነው። ሀዋ እንዳይበቀል እንዳይዘራ አድርጋ ውቅጥ ነው ያደረገችው ማለት ነው። ወይ እነዚህ ሁለት ጥንዶች እኔ ያወይልኩ መን ነገር በቃችሁ፣ መለስ በሉ። አትቀናኑ አንቺም የቀናት ይመስለኛል፣ እሱም እንደዛው። ስለዚህ ጥሩ አይደለም ሳትተማመኑ። ካልተማመናችሁ ለምን ተጋባችሁ ነው አንደው ደግሜ ደጋግሜ የምጠይቃቸው ጥያቄ ቢኖረኝ ማለት ነው። ስለዚህ አሁን ራሱን ታሟል ጀማል። እንግዲህ ምን ይሻል ሻዋ? ቆይ እስኪ አንቺ ምን አይተሽ ነው የእውነት እሱ ይችን ሁለተኛ ሚስት በቃ አለቅም ብሎ አጥምዶ ይዟል። እንዲህ አሁን ሁለተኛ ሚስት አገባለሁ ሁለተኛ ሚስት አገባለሁ እያለ ባለው እንግዲህ የቀልድ የሚሆን የእውነትም እንደዛ ስላለች ነው እንግዲህ በቃ እኔ እናንተ ስንገናኝ ምን ነበርን፣ ምን ነበረን? ዛሬ ራስን ወጣ ወጣ ስታደርግ ዛሬ ቀን ስላደረስኩህ፣ ዛሬ ደግሞ በቃ ሌላ ፍለጋ ልትሄድ ነው። እኔ ልጆች እናት ሆንኩ ከአሁን በኋላ ራሴ ምጣል ማድረግ ጀመርኩ መሰለኝ። ልጅ አሳዳጊ ነኝ። አንተ ደግሞ አሁን ድሮ ያሳለፍ ነውን ትተው አሁን ወጣ ወጣ ያለችውን ድሮ ምን ነበር ከሙጀልሄን አራገፍ ባያራገፍከው በኔ ላይ እንቅማጭን ያራገፍኩድህኒ ከዛ በኋላ ምጽዋ ጋር ልትሄድ አሁን ምናምን የሚል ነው እንግዲህ፣ ሀውዬ እያለች ያለው በቃ ሀውዬ፣ ተይው፣ አይሄድብሽም፣ አይሄድብሽም። እራሱን አታሳሚው፣ ነገ ታሞ ወይ ቢል ነገ መተሽ ወይ ወይ ከምቲ እደቢ እራፊ እና በቃ ተጫርሳችሁ እናንተ ሁለት ጥንዶች። ወየ ወይ ወይ ወይ ወይ ወይ ፈጣሪ ወይ ፈጣሪ ወይ ፈጣሪ ቅናት የሚባል እንደ ቅናት ቤት የሚያፈርስ የለም። ያ ወይ ልኩም የምትቀናኑ ባልና ሚስቶች እስታሁ እረፉ። እንዲህ በነገራችን ላይ ወንድ ወንድ ሆነ ሴት ካልተፈላለጋችሁ አንቺንም የሚያግድሽ ነገር የለም፣ እሱንም የሚያግደው ነገር የለም። ተመካክራችሁ ተዋውጣችሁ አንተ ትብስ አንቺ ትብስ ትብሽ ተባብላችሁ ካላደራችሁ በስተቀር በምንም በቃ ሴትን ወንድ ጠብቆ አያድናትም ወንድንም ሴት ጠብቃ አድነውም። በነገራችን ላይ የሚውልበትን አታውቂም፣ የምትይበትን አይቃል። ለምሳሌ በቃ እኔ እንደ ብዙ ታሰሩ ተውት ልለፋሁ። ይሄ ጥሩ አይደለም። ስለዚህ ተመካክራችሁ ማደሩ እንጂ እንደዚህ እየተባዋለላችሁ ራሱን እስከሚያማው ድረስ ራሱን እስከሚጠግን ድረስ ማድረግሽ አዋ እንግዲህ ተሳስተሻል ተሳስተሻል። አንተስ ምን ነህ ነው እንደ እንደዚህ ቅጭላት እስከሚዞር ድረስ በስርዓት አትሆንም እ እውነት አስበው እንደሆ እንደጋረገች ነው ምለው አስበህ ከሆነ ሁለ ሁለተኛ ሚስት እየተዘጋጀህ ከሆነ ሀዊ እንደዚህ ያጥረገረገችህ ትክክልናት ነው ምለው። አንቺ ደግሞ ዝም ብለሽ በቃ በመሰለኝ ከሆነ ያጥረግርገሽ የራስ መገኛ የሆንሽው እራሱን። በሽተኛ ያደረግሽው እንደዚህ ጠግኖ ነው ወይ ወይ ወይ ወይ ወይ እስካሚል ድረስ ዝም ብለሽ ከሆነ እንደዚያ ያደረግሽው ያ ወይ ሊካዋ ነገ ትለድም ያለሽ ራፊ ይሄን ለማለት ነው ማለት ነው። ድ ቤተሰቦች እንግዲህ ተጨራረሱ ልበል። በቃ እንግዲህ ጀማል ያለ ያሽር እንግዲህ አለ ያሽር በዛብኝ ተጨቆንኩ፣ አሁንስ አልቻልኩም፣ በእኔ የደረሰ አይድረስባችሁ እያለ ነው ማለት ነው። አረ ነውር ነው፣ አንተ ነውር ነው እንዴ! ሴት አሸነፈችኝ፣ ኦ ድረሱልኝ ብለ በሚዲያ መምጣት ማለት ለአንተ ምንድን ነው? እኔ አልሰማም። ሴት ወይኔ በቃ ቀጠቀጠች፣ ጉደኑልኝ አሁንስ በዛብኝ እንደ ጭቆናው በዛብኝ እሪ ብሎ ወንድ ሲመጣ ነ እንጂ የማለና የዋራ አንተ ወንድ ወንድ ሽታት እንጂ ወንድ ወንድ ሽታት። እንደዚህ ብላ ትምጣ ሴቲቱ ወይ ብላ እንኳ መጣ ያምርባታል። አንተ ወይ ብለ ቀጠቀጠች ብለህ ትመጣለህ፣ እንደ በዛብኝ አልቻልኩም ብለህ አትመጣል። እረፍ። ታዲያ እንደዛ አድርገህ ከሆነ ረፍ። ቅጥቀጣው እንዳይበዛብህ ጭቆናው እንዳይበዛብህ ቅንጭላትን እስከሚዞር እንዳታደርግ፣ አንተም ረፍተ ተድርጊት ትቆጠብበል ማለት ነው። እና ውድ ቤተሰቦች ትክክል ነኝ አይደለሁም? እንግዲህ ሀሳቡ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ነገ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። አሰላሙ አሌይኩም ወረህመቱላሂ